አሰላሙ ዓሌይኩም ወራህመቱላሂ ወበረከቱሁ። ወደኛ የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሰብስክራይብ ላይክ ያደረጋችሁ እንግዲህ፣ ከትናንትናው የቀጠለ ቪዲዮ ፓርቶቹ ይሄላችሁ ማጥቻለሁ ማለት ነው። ትናንትና እንግዲህ እንደያያችሁ የነበረውን ያው እንግዲህ የምታበረታቱኝን አመሰግናለሁኝ። እና እንግዲህ ዛሬም እንደተለመደው ያንኑ ስራ ነው ይዤላችሁ መጣሁ። መችስ መድየም ከሽላም ነው ሌላ ስራ ይዤ ልመጣላችሁ አልችልም ማለት ነው። እና እንግዲህ ዛሬ የማውራችሁ ስለ ትናንትናው ነው። ውድ ነው፣ እውነቴን ነው የምላችሁ። አንዳንድ ጊዜ የሰውን ልጅ ማለት ከልክ በላይ አለማስቸግር፣ የሰውን ልጅ ከልክ በላይ አለማስገደድ፣ አለማስቸግር በሆነ ነገር በቃ፣ በእናንተ ምክንያት ያሰው ሰው እንዲከፋ ለማድረግ፣ በእናንተ ምክንያት ያሰው ሰው አንድ ዘለላምባ እንዲያነባ ባ አለማድረግ ገብቷቸዋል። ትናንትና እንግዲህ እኔና ሲቪዌ ተጨቃጨቅንበት የተጣላንበት ስራ ነበረ፣ ያያችሁ እና ተመለከታችሁ። እሱ ምንድነው ያለ ሰዓት በምተኛ ሰዓቴ ትዕዛዝ ሲመጣ ያኔ። አሁን ብቻ አይደለም በነገራችሁ ላይ፣ ረመዳን ብቻ አይደለም ከረመዳን በፊትም በተደጋጋሚ እንደዚህ ታደርገኝ ነበረና እና ብቻ አልহামዱሊላህ እንግዲህ የሰው ልጅ እዚች ምድር ላይ ለመኖር ስራ ያስፈልጋል ገብታችኋል ስራ ግድ ነው በነገራችሁ ማንኛውም ሰው ሰርቶ ነው የሚያደርገው ግን ደግሞ አግባብ አለው ፕሮግራም አለው ሰዓት አለው ሁሉም ሰው ስራውን መስራት ያለበት በሰዓቱ ነው እንጂ ያለ ሰዓት ያለ ፕሮግራም ጥሩ አይደለም አሁን እነሱም ቢሆኑ በስራ ሰዓታቸው የስራ ነው የርፈት ሰዓታቸው የርፈት ነው እንጂ አይነኩም በነገራችሁ ላይ እና እንግዲህ ያለ ሰዓት ጧት ያለ ሰዓቴ ማለት ነው። እና ሽፍት ማለት ነው፣ እንደዚህ በተፋ ነው የሚሰራው። እና እንግዲህ ተመልካቾቼ እኔ አልሰራም፣ ለምን ስላት፣ ያው ትዕዛዝ ከመጣ ትዕዛዝ እምቢ ማለት አልችልም። ያኔ ትዕዛዝ ሲመጣ እንደዚህ ጊዜ ግድ ነው። ትዕዛዝ ከበዛ ስራ ይበዛል፣ ትዕዛዝ ከለለ ደግሞ ስራ ይበዛል። ስራ በማይበዛ ሰዓት እረፍት ስላለሽ፣ ትዕዛዝ ሲመጣ በየትም ሰዓት ይሁን ተዛዝም እንቢ ማለት አልችልም። ትእዛዝ መመለስ አልችልም። ብላኝ ምንም ማድረግ አልችልም። ሰው ቤት እስከሆነ ድረስ ያለሁ ተቀጥሬ የተከፍሎኝ እስከሆነ ድረስ የምሰራው የቻልኩትን ተከራከርኩኝና፣ አማራጭ የለኝም። እንግዲህ ግብየ በሱቴን በውስጤ ያዘጥርኩ ያለቀሸው ወላሂ ነው የምላችሁ፣ አለቀስኩኝ ከልቤ ማለት ነው። ምክንያቱም እንዲህ ማለት በቃ አንዳንድ ሰዎች በቃ የሆኑ ድንጋይ ራስ ድንጋይ ራስ ድንጋይ ራስ ናቸው እና እኛ ደግሞ ትንሽ ነገር ነው የሚበቃን። ብዙ ብሶት አለብን፣ እኔ ለራሴ ብዙ ብሶት አለብኝ። እውነት ነው የምላችሁ። ከዛ ተነሳሁኝ እና በጠራራ ፀሐይ ተገትሬ ሰራሁ ሰራሁ ሰራሁ። ወላሂ ነው የምላችሁ። ታዘብኩ፣ ምን እንደተፈጠረ እንግዲህ ሲቀ ታዘብኩ። ታሪክ ነው። ወላሂ ለአዚም ሱብሃንአላህ። ያንን ነገር አይ፣ አሁን አልችልም፣ ዛሬ አልችልም። ለነገ ከፈለጋችሁ ዛሬ ይሰራላችኋል። ያኔ በእንትኗ በሶሻል ሚዲያ በምትጠቀመው ሶሻል ሚዲያ እንትን አላት ያኔ። ትእዛዝ አሁን ከሁለት ቀን ከአንድ ቀን በፊት ትእዛዝ እዘዙ የሚል መልእክት አለው ከእንትኑ ጋር ያኔ። በሶሻል ሚዲያ ስለሆነ ትእዛዛቸውን የሚያዙት በቲክቶክ፣ በስናፕቻት፣ በኢንስታግራም ስለሆነ እዛ ላይ ትእዛዝ አለው። ትእዛዝ ስትጠርቡ ከአንድ ቀን ከሁለት ቀን ቀድማችሁ ነው ማዘዝ ያለባችሁ የሚል ትእዛዝ አለውእና። እንግዲህ እነሱም ያንን ልብ አላሉት ይሆናል። ለዛሬ ብለው ሲያዟት እሷም እንቢ ማለት አልቻለችም፣ መመለስ አልቻለችም እና ያው እኔ ሆነኝ የምሰራው ስሪ ስትለኝ ኔም ዋጣ አድርጌ በሶቴን እንግዲህ እንደነገርኳችሁ ተነስቼ ሰራሁት አላችኋለሁ። ጧት ሳሪስ አሰራሁት። ለመቼ ነው? ለመቅሬብ በረመዳን ሴትዮዋ አዙም አለብኝና እፈልጋለሁ አማና ያኔ አዲስ ነን ደሞ፣ ለመጀመሪያ ጊዜ እያዘዘች ነው። እና እጅኛል ለሳይዋ እጅኛል መቅመስ ፈልጋለሁ ምናምን አጅ አለብኝ። እንግዲህ አላራመታ ፍጥሮ ማለት ነው። እኔም እየከፋኝ ወጣ አድርጌ እንደዚህ ከሰራሁ በኋላ መቅሪብ አዛን አዛል። የሚገርማችሁ ስምንት ደቂቃ ነው ምናምን ነው የቀረው። እና ወስዶ ሾፌር መጣ። ሾፌር ከንተን የከሸሪካ ነው ሹፌር የተዛገ መንዱ ምሏቸው ታውቋችሁ ከሆነ አረብ ሀገር ያላችው ያላችሁ የከሸሪካ ነው የምታመጣው። ትዛዚ የሚያደርሱት ከዛ ነው የሚመጡት እና ያ ሰው የመጣ እኔም ትዛዜን እንደዚህ ዝግጅት ሰጠሁት። የሰጣሁት ወላህ ነው የምላችሁ። ከዛ መቅሪብ አዛን አላለም። ምን እንደተፈጠረ ነው ነገራችሁ። መቅሪብ አዛን አላለም። ተከየሩ እንግዲህ ስምንት ደቂቃ ምናምን ነው የቀረው። እያቸዋለሁኝ ረመዳን ላይ መቅሪብ ሊደርስ አካባቢ? ያለ ዛሃማ ታውቃላችሁ፣ ውጭ ላይ በጣም ዛሃማ ነው። ውጭ እና መኪናው ተጋጨ። ይኩን የወሰደው ሰውዬ መኪናው ተጋጨ፣ መኪናው ተጋጨ። ወላሂ ነው የምላችሁ። በቃ ስትነግሪኝ ሴትዮ ትራሱ ምንም አላልኩም፣ እስቴ ነው ያልኩት። ያኔ ግን ለሰውየው አዘንኩ፣ ምናልባት ተጎዳ ምናምን አልኳት። ከዛ እሷ ያ ሰውዬ፣ መኪና የተጋጨው ሰውዬ አላሳዘናትም። የሚያሳስባት ምን እንደው ታውቃላችሁ? ያቺ ሴትዮ ጋራ ሲጨቃጨቁ፣ የጠለበችው ሴትዮ ይቀደራላህ፣ አልኳት። እኔ እንደዚሁ ያቀደራላ ብሯ ነው መልሽላት። ከላስ መኪና ሲጋጭ መኪናው ትከሰከሰ ው ሰውየ ትንሽ ነው ጉዳት የደረሰበት። ድህና ና ነው ይዞት የሄደው። ትእዛዙ የሰራ ነው። ፍርክስክስጭ፣ ምንቅልቄ ያው እንግል ተቀላችው መኪና። ወላሂ ነው የምላችሁ። እኔ በጣም ነው የታዘብኩት። ራሴንም እንድጨመር ነው የታዘብኩት ማለት። እንቢ ብትላትስ እንደዛስ ስለፋውዬ ስለፋ ድርሪ ያለ ሰዓቴ እንደገና ስራ የሰው ልጅ እኮ ማለት እርፈት እርፈት እኮ ግዴ ነው። ስራ ሰርታችሁ የተወሰነ ሰዓት ያስፈልጋችኋል እንጂ እንሰራውን ስራ እያየች ያን ከጠዋት እስከ ማታ እንሰራውን ስራ እያየች እቃው የምግባቸው የትዛዛቸው ስንት አይነት ትዛዝ እየሰራሁኝ አይ ይደክማት ይሆናል። የፈሳቷ ነው ትረፍ አንድ ትዛዝ ችግር የለውም ብመልስም ባለማለቷ በጣም ታዝቢያት ነበረ እና ያንን እኔ እኔ ልፋቴ ነው ያሳዝነኝ እንደዛ እንዴት እርር ግን ነው ያልኩት ወላ ሄላዚ ሙስቲ ከጥል ነበር ያለው እንደዛ ስትለኝ በመሃል ደግሞ አይግድ የለም ያልፋል እያልኩኝ ያኔ ወጣ አድርጌ ሰርቼ እንደዛ አድርጎ ሰውየውም ይየውም መኪና አደጋ ደረሰበት ትእዛዞም ተበላሼ እና ሴትዮ ቤቱ ጋራጅ ከጭል ጀመሩ ማለት ነው እንዴ እኔም ሴት ቤቱ ምን አገብ እኔም እኔም እኔም እናሳወቀኝ ለሰውየው እራሱ ምንም እንትን የላትም ካላስ ብሯን መልሽ አልኳት። ብሯን መለሰች። ከዛ የተበላሸውን ኬኩን አንጦ አለች። ከዛ እንዲና ሌላ ሹፌር ነው የተበላሸውን ይዞት ሲመጣ በኪስ ተቅልሎስከከርቶሩ ማለት ነው እንጃ ለምን አንጦ ጠንብ ያለች ራሱ ወላይ ጭምልቅልቅ ብሎ እንዲዛ ይዞት መጣ። ተቀብዬ እንዲና የሚበላም አይደለም እሱ ባላ ማለት ነው ላ እና ምን ልላችሁ ፈልጌ ነው ምናልባት የኔ ቅልብ ይሆን ላይ እንዴት እንደከፋኝ እንዴት እንዳለቀስኩ እራሱ ልነግራችሁ አልችልም። ምናልባት የኔ ቀልብ የሆነ ሰውየው ሲመጣ ይዞት ሲመጣ እንደ የሰጠሁት ሰውየ ሰውዬ ሌላ ነው፣ ይዞት የመጣው ደግሞ ሌላ ነው። አንተን እንዲህ መኪና አደጋ የደረሰበት ያጋጨው አልኩ። ጠረኛ አደለ ጓደኛ ነው ና ነው ያው መኪናው ትንሽ ተጎድቷል። እንደገና ሂጄ ተቀብዬ አንጦ ስትል ነው ያመጣሁት ምናምን አለኝ። ስቀበለው የተበላሸውን ማለት ነው። እና በጣም ታዘብኩኝ። እውነት የሰው ልጅ ማለት አስባችሁታል? እኔ በውስጥ ብዙ ብዙ አለ ያሰብኩት መናገር የምፈልገው ግን መናገር አልችልም። አንዳንድ ጊዜ ማስተዋል ግቤ ነው አለመስገብገብ ባላችሁ ነገር መብቃቃት፣ ባላችሁ ነገር መብቃቃት። ዛሬ አሁን የሰራ ነው ትእዛዝ በቂ ነው በቂ ነው በቂ አራት ትእዛዝ እንግዲህ በአንድ ቀን ተሰራ ማለት ከምግብ ጋር ከምናምን ጋር አስቡት። በቂ ነው ባትቀበልስ እንደገና ደግሞ ሰዓት የለም ወቅት የለም ያችም ሴት ይሄው ለእንግዶቿ ሳይሆን እንደገና ደግሞ የመጣው ሰው ብቻ አላህ ከደበከዶና በቀደር ማመን ግድ ነው። ቀደር አላህ ነው። ግን እኔ በጣም ተበሳጭ ነበረ። ስሬ ስትለኝ ያለ ሰዓት ብዬ በጣም ከፍቶ ነበረ። ያው እነሱም አልተጠቀመበትም። ምንድነው ከንቱ የሆነው የሴት ከሰረች። ሴትዮ ያጠርከው የሚባል ነገር አለ አይደለ? አንድ አንድ አሁን ሶስት መቶ ብር ነው የሚሸጠው። ሶስት መቶ ብር ከሰረች። ያዘዘችውን መለሰች ብሯን። እሷ ከሰረች። እንዲህ ብትልስ እንዲህ ብትልስ የፈሰሰው ውሃ አይታፈስም እንግዲህ ምንም ማድረግ አይቻልም እና ብቻ አልሐምዱሊላህ እና ተመልካቾች እንግዲህ የዛሬው ቪዲዮ ይሄን መስላል ላይክና ሰብስክራይብ እያደረጋችሁ ላይክ አድርጉ ምንድነው ላይክ ማታደርጉ እንዴ ላይክ አድርጉ እንዴ አልሰራባችሁ ያምረ ነው እና አንዳንድ ጊዜ ማስተዋል ግዴ ነው። የሰው ልጅ ከአቅም በላይ ጫና አለማብዛት። እኔ በራ ሲሆን ብዙ ነገር እየተማርኩ ነው። እውነት ከእንደዚህ አይነት ነገር ማለት ያለ አግባብ እና፣ ቻው ሰላም አለይኩም ወረሀመቱ